በሸራ ከገደሏት በኋላ በሸራ ጠቅልለዋት በአያንዱ ሲጠሩ እንደነበረ ትራክተር፣ የቆሻሻ መጣያ ትራክተር ሲጠሩ እንደነበር ሁሉ ህዝቡ እየተናገረ ነው። ባሬላ የሀያ ዓመት ልጅ ባሬላ ተሸክማ ቤተሰብ እንኳን ሱቅ አይደለም ባሬላ ቀንጽላ ተሸክማ የምታኖረ ልጄ እንደዚህ አደረገኝ። ስንት በስንት መከራ ያሳደግኳትን አባባዬን እንደዛ በአደባባይ በቀን አደው እንደ

ሰላም ሰላም፣ ወደና የተከበራችሁ ያዚት ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ትርፍርፍ ይበለልኝ። እኔ ጋር ሁሉ ሰላም፣ እግዚአብሔር ይመስገን። እኔ ሳመመኝ በእናታችሁ መሆኑን ነገር አጣው። የምሬ ነው፣ መላችሁ ፍትህ ማለት እንተው እንዴ! ምን ትላላችሁ? እውነቴ ነው። ፍትህ ማለት እንተው። እኛ ፍትህ ፍትህ ፍትህ በጠየቅንበት ሰዓት ላይ የተለያዩ ነገሮችን እያየነው፣ አሰቃቂ ነገሮችን እየሰማን ያለ ነው። እንግዲህ መግቢያ ላይ የሰማችሁት የአያንቱ አባት ናቸው እና እናት ናቸው ማለት ነው። እንዲሁም በደብረ ዘይትም አዲስ ነገር ተከስቷል፣ ቅድም ለቅቄላችኋለሁ። እንዲሁም በመጨረሻ ላይ አስገብላችኋለሁ። ይህም ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰቡ ነው ውዶች ዬ ሁላችንም ድምጻችንን እናሰማ ለእህቶቻችን። እኔ ግን ደከመኝ ከምላችሁ በላይ አመመኝ፣ እመቤቴን አመመኝ። እየዋሸዋችሁ አይደለም። መድሀኒያ ለምን በቃ የሆነ ልቤን ጉዳይ ከመኝ ማለት ነው። ማለትም ይህኛውን ስንሰማ ይሄኛውን የተለያየ ነገር ነው። ምን ሰማው ማለት ነው። በሴቶች ላይ እየተደረገ ያለው ያውም በቅርብ ሰው፣ በባል፣ በፍቅረኛ፣ በተለያየ ነገር ማለት ነው እና የደብረ ዘይቷ እንግዲህ በ አስራ አንድ ዓመት ልጇ ፊት ለፊት ላይ አለመግባባት ተፈጠረ። ስራ ልትሄድ እሁድ ለት የካቲት ሰላሳ እንግዲህ ህይወቷን አጠፋ ማለት ነው፣ የገዛ ባሏ በጣም በሚያሳዝን ሊዲያ ግርማ የተባለች እህታችንን በልጇ ፊት ለፊት። ዝም በይ ከጮሽ አንቺንም እንደዚሁ ያደርግሻለሁ በማለት ህጻኗን ልጅ የአስራ አንድ አመት ልጅ ቁጭ አድርጎ መቼም አይታችሁታል ብዬ አስባለሁ። እነመሲጋ እኔም ቆርጄ ልቅቅላችኋለሁ፣ አሁንም እዚህ ጋር አስገባላችኋለሁ። እስከ መጨረሻ እዩት ማለት ነው፣ የሁሉንም አስገባላችኋለሁ ማለት ነው እና የት እየሄድን ነው? በማርያም ምን እየሆን ነው? ምንድን ነው ነገሩ? ምንድን ነው ችግሩ? ከሴቶች ላይ ምንድን ነው ያለው ነገር? እናንተስ ምን ትላላችሁ? በጣም ደነገጥኩኝ። በጣም አመመኝ ከሚባለው በላይ። ፍትህስ ለማን ነው የምንጠይቀው? በየቀኑ እኛ ፍትህ እየጠየቀን ነው፣ ግን ፍትህ የለችም። ምንድን ነው የሚሻለንሽ? ምን እናድርግ? ለማን እንጩ? ወዴት እንሄድ? እውነት ሊዲያ እንግዲህ በገዛ በልጇ አባት የስድስት አመት ትዳሯ ነው የስድስት አመት ትዳሯ ሳይሆን የአስራ ስድስት አመት ምናምን የቆዩ ናቸው ብዙ ማለት ነው። የአስራ አንድ አመት ልጅ አላት ማለት ነው። የአስራ አንድ አመት ልጅ የወለደችለት ባሏ ተፋተው ከስድስት አመት በኋላ እንደገና ተመልሰው ነው የታረቁት ማለት ነው። ለስድስት አመት እናቷ ብቻዋን እንዳሳደገቻት ነው። እህቷ እንግዲህ የሚያስጋ ቀርባ ስትናገር የነበረው ማለት ነው። ወይኔ ልጅ አይኗ እያየ ማለት ነው የሆነውን ነገር ቁጭ ብላ እያየች እናቷን እንግዲህ በስለት እንደዚህ አድርጎ ህይወቷን አጥፍቷል። እችም የአሁኗ ልጅ ደግሞ የአያንቱ እንደዚሁ በምትሰራበት በጓደኛዋ በስራ እና ባለሱቁ ናቸው እንግዲህ እንደዚህ ያደረጓት። ታዲያ ፍትህ ከሌለ እኛ ምን እናደርጋለን? በዛ ላይ እናት አስክሬን እንዳታይ የምትከለከለው ለምንድን ነው? የቀነኒም እናት አስክሬን እንዳዩ ወላጆቿ ተከልክለዋል። ይሄን ሰምታችኋል እንዴ? እንደዚህ እየተደረገ ከዛ ምንድን ነው ራሷን አጠፋች፣ ፎቅ ላይ ሂዳ ራሷን አጥፋች፣ ብለው ገመድ ምናምን ተገዝቶ በገመድ ተደርጎ ራሷን አጠፋች ነው የተባለ። እቺኛይቱ ንም ደግሞ እንደዛ አድርጓት ሂዶ ያው ለፖሊስ እጁን ሰጥቷል። ደብረ ዘይት ውስጥ ነው፣ የሊዲያ ማለት ነው። በደብረ ዘይት እንግዲህ አምኗል ማለት ነው። ቀርቦ አሁ አድርጌያታለሁ ብሏል። ሁሉን ነገር ያደረገውን ለፖሊስ አምኗል፣ እስር ላይ ይገኛል። ለዚህስ ምንድን ነው ምን አይነት ፍትህ ነው የሚሰጠው? አስራ ሶስት ወር ማነው አስራ ሶስት አመት አስራ ሁለት አመት በቃ ይሄ ነው ታዲያ ይህ ያደል እንዴ? ህዝባችንና እህቶቻችንን እኮ እየቀጠፈብን ያለው እየገደለብን ያለው ነገር ይህ ነው ማለት ነው። በተደጋጋሚ በተለያዩ ነገሮች ላይ እንደዚህ አይነት ነገሮች እየገቡ ነው። በጣም በሚያሳዝን ሁኔታ ያማል ከሚባለው በላይ ማለት ነው። ስለ እውነት ለመናገር እንዴ መቼ ነው የሚቆመ እስከ መቼ ነው ታዲያኛ? ፍትህ ለአያንቱ፣ ፍትህ ለቀነኔ ፍትህ ለትዝታ፣ ፍትህ ለሊዲያ ሊዲያ የደብረ ዘይቷ ሊዲያ የትግራይዋ፣ በሶስተኛው ቀን ሙሽራዋ የእሷ ፍትህ አልተገኘም። እንዲህ ለስንቱ ጩኸን? እረ በናታችሁም የት እንሄድ? እኔ ኢትዮጵያ ላይ ፍትህ ቢኖር ለሄበን ይኖር ነበረ። አለም የተነቃነቀበት ሄበን ነበረች። የሴቶች መብት የሚከበርበት ሄበን ነበረች። ግን ለሄበን ያልተገኘ ፍትህ አለ ብዬ አላስብም። እኛ እኮ መሪ አልባ ብንሆን ደስ ይለኛል። ኢትዮጵያ ላይ በቃ ሕግ የሌለበት ሀገር ነው። ሕግ ቢኖርማ ይሄ ሁሉ ነገር አይደርስም። እህቶቻችን ላይ ይሄ ሁሉ ነገር አይደርስም። ሕጻናት ላይ ነበረ። ምን እናድርግ? ለማን እንንገር? በገዛ ባላቸው፣ በፍቅረኛቸው፣ በራሳቸው ቤተሰብ ነው ጥቃት እየደረሰባቸው ያለ ምን እንበለው ይሄንን? እስኪ ለማን ነው የምንጮኸው? እኔ እናቁም እንዴ፣ ፍትህም የሚባለውን ነገር እንተው እንዴ። በቃ እንደፈለገው ይሁን በቃ። ኢትዮጵያ የትኛውም ወንጀል ከተፈጸመ እስር፣ ከዛ በኋላ ምንም የለም። የትላንትናውን ልጅ አይታችኋል። የገዛ ልጁን የገዛ አባቱን ወላጅ አባቱን ከጓደኛው ጋር ሆነው የአባቱን ህይወት አጥፍቶ በድሬዳዋ እንዳያችሁ፣ ትላንት ያቀረብኩላችሁ መረጃ ሰምታችኋል። በጣም ነው የሚያሳዝነው እና ይሄ ወንጀል እየተስፋፋ ነው ያለ እኛ ፍትህ ባልን ቁጥር አዳዲስ ነገሮች እየተፈለጉ ነው ያሉት። አሁን እስኪ የትዝታ ፍትህ ሳይገኝ ቀነኔ መጣች። የቀነኔን ፍትህ ሳናገኝ ይኸው ሊዲያ መጣች። የአያንቱም ፍትህ ሳይገኝ እንደዚሁ ሲምቦ ብርሃኑ እንደዚሁ አሁን ደግሞ የመጣው ስታይል ምንድን ነው? ይገላሉ፣ በገመድ አንጠልጥለው ራሷን አጠፋች በገመድ አንጠልጥለው እራሷን አጠፋች። በቃ ይሄ ስታይል ሆኗል ኢትዮጵያ ላይ። ቀነኒ ወድቃሃ ነው የተባለች። አያንቱ በገመድ እራሷን አጠፋች ተባለ። እቺ ሲምቦ ብርሃኑ ሕጻኗ እሷም እንደዛው ሁሉን ነገር ተደፍራ ተገላ ታፍና ሁሉ ነገር ከተደረገ በኋላ በገመድ ተደርጋ እንደዛ እራሷን አጠፋች ተባለ። የሰባት አመቷ ሲምቦ ብርሃኑ ውሊሶ ላይ፣ ሁላችሁም ታውቃላችሁ በቅርብ ነው። እስካሁን ገዳዩ አልተያዘም። እረ፣ እየት እንሄድ? በማርያም ረመቤቴ አንድ ነገር በይ፣ እንዴ፣ እኔ ደከመኝ እኮ ይሄን ይህን ስንል ይሄን ማለት በየቀኑ ጆሯችን አሰቃቂ ነገር ነው እየሰማ ያለው። እና ይሄ ምንድነው? እኛ ፍትህ ምንለው ፍትህ እንድናገኝ ግን፣ ፍትህ ሳይሆን የበለጠ ወንጀልን እየተስፋፋ ያለው ለምንድንነው? ጥሩ ነገር ስላልተገኘ አመራሩ ጥሩ ቅጣት ስለማይሰጥ ነው። ይህ ሁሉ የሆነብን ያለው ማለት ነው። በጣም አሞኛል። እስከ መጨረሻ ይሁ ቪዲዮን አስገባላችኋለሁ። ከሁሉም አንደበት እንግዲህ ስሙ፣ ቀደም ለቅቄላችኋለሁ። እኔ እንጃ፣ እኔ በጣም ከብዶኛል። የምሬ ነው ምላችሁ፣ አመመኝ ከሚባለው በላይ ደከመኝ። የዚህን ስሰሙ ይሄኛው የበለጠ የሚያስደነግጥ፣ ይሄን ስሰሙ ይሄኛው የበለጠ ጆሮዋችሁን ጭው የሚያደርግ አዳዲስ ነገር ነው የሚመጣ በየቀኑ። ያሳዝናል። እስኪ እናዳምጥ፣ እስከ መጨረሻው እንሂድና መረጃውን አብረን እንስማቸው። እስኪ ከነሱ አንደበት ማለት ነው። ያማል በጣም የምታስተዳድራን እሷ ነች። በቃ ሁሉንም ነገር የምችለው እናቴ የምታስተምመው፣ ልጆችን የምታስተምረው፣ ልብስ የምትገዛልን፣ ቡና እና ዳቦ ገታልን ትገባለች። በቃ ልጅቷ በቃ እንደ እንደ ልጅ አይደለችም፣ እንደ አዋቂ፣ እንደ ትልቅ ሰው ነው ስታግዘን የነበረው። እሷ ካለፈች በኋላ ቤቴም ጨልመዋል፣ እኔም ጨልሞብኛል። ለነገሩ እስከ ዛሬ ድረስ ግን እስካሁን ድረስ የነቀምቴናዋሪ ውሎ ይግባ

ሲገዙ የነበሩ ሰዎች ቀድሞ የሬሳ ሳጥን ያዘጋጁ ሰዎች እነማን ናቸው? ምንድን ነው? ባለ ሱቁ ነው። ባለ ሱቁ ነው ሲያሰራ የነበረው የሚሰራበት ሱቅ ነው ባለቤቱ ነው እራሷ የምትሰራ የነበረበት ሱቅ። አዎ ባለቤቱ ሱቁ ባለቤቱ ነው ሲገዛ የነበረው ሲታይተዋል። ምንድን ነው በመካከላቸው? ከዚህ በፊት ልጅቷ አንድ ልጅ ዛ የምትሰራው ልጅ አለች፣ ውስጥ የምትሰራው ከሱ ጋር ሁለት ተማት የሰራች ልጅ አለች ከእሷ ጋር እሺ

እኔ አሁን እኔ ክቦች የሚጠረጥረው ነገር የለኝም። ልጅቷም እጅ አለባት፣ ባለቤቱም እጅ አለበት። ይሄንን ፈልፍሎ የሚያወጣለኝ ህግ ግን እማጸናለሁ። ብዙ ነገር ተሰርቷል እዛ ላይ እና እንደዚህ ነው የነበረው ሁኔታው የነበረው። እና ምግብ ይዛ ትመጣ ነበረ። ከቤት ዛ ሚካዋን ይዛ ነበረ የምትበላው ምግብ ያላዘች ደንብ አንድ ብስኩት በስታ ትውላለች። አባሻይ ነው የምትውለው በዛ መጨረሻ ላይ ልጅቷን ገብታ ስትናገረኝ እኔ እንደዚህ አይነት ወደ ሞት ይቀርባል ወደ ሞት ይደርሳል ብዬ አላሰብኩኝም ነበር። ልጄ ከሰው ጋር አታጣይኝ አትጣይ፣ ከደከመሽ ታይ፣ የሚያስቸግርሽ ከሆነ ይታይ ይችላል። ሳምንት አልሞላም ይህን ከተነጋገረ በኋላ ልጅቷን እንደዚህ አቅደው የገደሉብኝ። እኔ ጌታ ፎቅ ላይ ዘ አደባባይ መዞሪያ ላይ ነቀምጤ መዞሪያ ላይ ኮኖ ሁለተኛ ላይ ፎ በዛን ቀን ከዛ አውጥተዋት ኮኖ ሁለተኛ ፎቅ ላይ ወስዷት ኮኖ አፍነው የገደሏት ሰባት ሰዓት የምለው የተወሰኑ ሰዎች አንድ ሰዓት ነው የሚሞተች ብሎ ሴት እንደው ውሸት ሲናገሩ እንደው ፈጣሪ ምን እንደሚላቸው እነሱም ይቃጠላሉ ይቃጠላል እንደሚቃጠሉ እርግጠኛ ነ ፈጣሪ ደግሞ ይህን እንደሚመልስልኝ አውቃለሁ። እና ያ የነበረው ሁኔታ ይሄ ነው እንግዲህ ባለቤቶ፣ የአያንቱ እናት ሆስፒታል ሄደው መደብደባቸውን ሰምተናል አስክሬን ልውሰድ ብለው እሳቸው ካሉ ይህንን ጉዳይ ይነግሩኛል ልጆቹ አሁን ከዛ በኋላ ሁለቱ ልጆች በምን ጉዳይ ነው የተደበደቡት ማን ነው አባት የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በሀገር ውስጥም በውጭ ያላችሁትን እየጠየኩኝ? እስካሁን ከጎኔ ለቆማቸው ሁሉ ከፍ ያለ ምስጋና እያቀረብኩ አንዳንዶች በሁለቱም ሳይድ የሱ በሶሻል ሚዲያ ላይ የማይሆን እስከሳኔ የደሜ የልጅን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ እጠይቃቸዋለሁ። ከደብረ ዘይት የተፈጸመው አሰቃቂ ወንጀል ባል ባለቤቱን በልጃቸው ፊት በአሰቃቂ ሁኔታ በስለት እንዳይሆኑ አድርጎ ህይወቷን አጥፍቷል። ፍን የደብረ ዘይት ነዋሪዎችን ያስቆጣና በተለይ በደብረ ዘይት በካምፕ ውስጥ የሚኖሩ ወዳጆቿን፣ ጎረቤቶቿን እጅግ ያሳዘነው ተግባር የተፈጸመው የካቲት 30 2017 ዓ.ም ነው። እናትና ልጅ የሰንበት ውሏቸው እጅግ ያማረ ነበር። ልጅ ለነገ ትምህርት ቤት ውሏ የሚያስፈልጋትን ደብተር ስታዘጋጅ፣ እናትም ስራ ገቢ ስለሆነች በረፍት ቀኗ ማድረግ ያለባትን ሁሉ ስትከውን ነበር የዋለችው። የአስራ አንድ አመቷ ታዳጊ ልጇ ስለ እናት ግጥም ጽፋ አስነበበቻት። የማርች ኤይት ዝግጅት በትምህርት ቤታቸው ስለነበር ከሴቶች ቀን ጋር ስለ እናቷ አንዳች ነገር ማለት ፈልጋ ነበርና በልጅነት አቅሟ ለእናት ያላትን ፍቅር በግጥብ ጽፋ ነበር። እናቴ ውበቴ፣ ሀገሬ ኩራቴ፣ አንቺን የሚተካ የለም በይበቴ እኔ የእሷ ሸማ እሷ እኔ ሻማ እኔ መብራት ኔ ቀንም ሆነ ማታ ደምቃ ምታየኝ እናቴ ክቡሽን ማየት አልፈልግም። አንቺን የሚተካ ኬትም አላገኝም። ተፈጥሮች ድንቅ ነው ከፊ በልስ ምሽ በቃ ምላለ የፍጡር ንጉስ ነሽ አንቺን የሚተካ በዓለም የለሽ። እናትም እጅግ ደስ አላት በልጇ አእምሮ የእናትነት መልክና እውነታዋ ስለገዘፈ በቃላት ተደርድሮ ስለተገለጸ እጅግ ደስ ብሏት አቅፋ ሳመቻት። የመጨረሻ የስንብት እንደነበረ ግን ሁለቱም አላወቁም። ልጅ ሳግያ ነቃት። ለእናቷ የጻፈችውን ግጥም ለማንበብ ሞከረች። እናቴ ውበቴ፣ ሀገሬ ኩራቴ